አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውደሸናለ ቤተሰብ ሰላም እንዴት ናቸው? የዳነኝ አልሐምዱልላሂ። ዛሬ እንግዲህ መትናል ማምታታችን በመግቢያ አይታችሁታል ብዬ አስባለሁ። እንግዲህ ሮዚ እርጉዝ ናት ብሎ ከዚህ በፊት ነግሮን ነበረ። እሺ ትሁን ይሁን ግዴለም። እና አሁን በፉፉ ምክንያት እንግዲህ አሞኛል ብላ ፉፉ ባለፈው በሶፊ እና በሱ ሽማግሌ በማገታቸው ምክንያት ሮዚን ይዞ ነው ቶፊቅ እንዲመጣ እያደረገ ታውቃላችሁ። ቶፊቅ ሽማግሌዎቹንም በጎን ምናም በቃ ሁሉ ነገራችን ይዞ ጠፍቶ ነበረ። እና ሮዚ ስለያዘ ሮዚ ወደ ሶፊ ቤት ስትመጣ ፉፉ ሮዚን ሌላ ቦታ ወስዶ ደበቃት ማለት ነው። እና በዛ መሰረት ነው ቶፊቅ ተመልሶ ማምጣት እያቻላ እና ነገር ስራው ሁሉም ነገሩ ደቢቆ ምናምን ጣፍቶ ነበር እንደምታዩት ማለት ነው። እና ያን ጊዜ ጉዳት ደርሶኛል ብላ አሞት ወደ ሐኪም ቤት ሲሄዱ ልጁ ደህና ነው። የአራት ወር እርጉዝ ናት። እሺ፣ እሺ። የአራት ወር እርጉዝ ናት። ዝም ያለ ነገር ውጣ ነው የሚባሉ እና ቶፊቅ እንግዲህ ትዳርስ መሰረት አላየንም። ኒከ አስር ያሉ ቢሎ ሲያወራን አልሰማንም። እና እንዴት ነው ነገሩ? ወዴት ወዴት እየተካሄዳችሁ ነው እናንተ? እንዴት ነው በሶሻል ሚዲያ እንደዚህ አይነት ዝሙት የምታስተምሩ? ከእናንተ እኔ እንጃ ምንድን ነው የምንማረው? እና ቶፊቅ ቢያንስ አደብና አክላቅ ያለ ስራውን እየሰራችሁ ብትመጡ አሪፍ ነው ብዬ አስባለሁ። እና ዶክተሯ ደግሞ ማን ነው የልጁ አባት ስትል ቶፊቅ የጓደኛው አይን፣ ጓደኛው ደግሞ የቶፊቅን አይን እያዩ ነበረ፣ ደነግጦ ማለት ነው፣ በመግቢያ እንዳያችሁት። እና ቶፊቅ ለምን ደነገጥክ? በጣም ነው ደነገጥኩ። አባቱ መሆንን ትጠራጠራለ እንዴ? ልጄ ነው እና አንድ ቀን እንዲሁ ስርፕራይዝ አድርገሃለሁ ብላ የእርግዝና ውጤቷን እያሳየች ከነበረም አረገዝኩ ብላ ውጤቱን ስታሳይክ፣ የመጀመሪያ ቀን ሶፊያ ስታሰናብትክ በቃ ያንተና ይህን ነገር እዚ ይበቃል፣ ከዚህ በላይ ላንተ ጊዜ ማስጠት አልፈልግም፣ ብዙ ጊዜ ሰጥቼ መጠቀም ግን አልቻልክበትም ብላ ሶፊ ሲታሰናብትክ፣ ሮዚ የመጀመሪያ የእርግዝና ውጤቷን ተመርምራ እርጉዝ መሆኗን የሚያሳይ ውጤት ልታሳይግ፣ እንዲሁም አልጋ ላይ አበባ ምናምን ምናምን፣ በቃ ብቻ አላውቅም፣ ብቻ ስርፕራይዝ አድርጋ አሳይታት ነበረ። ኤቨን እውነተኛ ነው፣ አራት ወር ሆኗል። ሮዚና አሁን ሮዚ ና ሶፊ ጎንደር ነው፣ ምንድን ነው የሚባልበት የነበሩት? ወሎ ወሎ ጎንደር ክበብ ምናምን እንደዛ እና ዛሬ በምንድን ነው ደነገጥክ? ለምን ደነገጥክ? ቀኖት ደረስቶ ከሆነ እኛ አለን፣ ልክ አይዞ አው። ሮዚ እርጉዝ ነኝ ብላ የመጀመሪያ ውጤቴን ሲታሳይ የዛሬ ሶስት ወር ነበረ። ሶስት ወር ያው አሁን አራተኛ ወሩ ገብቷል ማለት ነው። አይሺ እንኳን ደሳ ላይ ኮንግራ። የልጅ አባት ልትሆን ነው ቶፊቅ፣ አቶ ቶፊቅ። እሺ ይሁን ሶፊ፣ እንግዲህ ይህን ሰውዬ አምነሽ ይህን ያክል ጊዜሽን አባክንሻል። አሁን ደግሞ ከፉፉ ጋራ የልጫወታይ ከምትጫወቱ በስርአቱ ኒካ ስራችሁ ትዳር መስርታችሁ የራሳችሁን ወግ ማድረግ የሁ ልጃችሁን እንድታዩ እንፈልጋለን። ከትዳር በፊት ግን ልጅም ሆኖ መነካከት በነገር እኛ አንፈቅድም። በቅኛ የእናንተ ፋሚሊዎች እንወዳቸዋለን፣ እናደንቃቸዋለን፣ እንከታተላቸዋለን፣ ላይክ እናደርጋቸዋለን። እና ሀሳብ አስተያየትን እንሰጣቸዋለን ግን የማይሆኑ ጫወታ ስትጫወቱ ነው። ገባችሁ? መንገዳችሁን እንድትሳሳቱ አንፈልግ። መንገዳችሁን ስትሳሳቱ እኛ የእናንተ ተመልካቾች እናንተን አንደግፋችሁም። ፉፉና ሶፊ ኦኬ። ቶፊቅን ታውት ቶፊቅን ለቀነዋል። ቶፊቅ እንግዲህ መቼም ተመልሶ ከመጣ ፎፉን ከፍተሹ ቶፊቅን ከተቀበል ሶፊ አንችንም እንጠለሻለን። ያው ህጋችን ነው እና ፉፉ እንደዚህ አይነት ቪዲዮ ድጋሚ ሚዚክ እንዳትመጣ ስነ ስርዓት ያኔ የምረን ነው ምላችሁ። እንደዚህ አይነት ቪዲዮ ሲሰሩ እናንተ ብቻ አይደለም የምትሳደቡት፣ ሁሉንም ታሳድባላችሁ እና እንደዚህ አይነት ቪዲዮ አይፈቀድም። እንደዚህ አይነት ቪዲዮ ጀምር እንዳትሰሩ። ስንት አይነት ስም የምትሰሩ ቪዲዮ ይኖራል። ቦታ በሉ አላውቅም፣ ብቻ የተለየ ነገር አሳዩ። ደስ የሚሉ ነገር፣ ደስ የሚል ቦታ ላይ የተለያዩ ሀሳብና አስተጠምጥታችሁ ቪዲዮ ስሩ እንጂ እንደዚህ አይነት የልጫወት አትጫወቱብን። እና ይላለው፣ ሶፊዬ እንግዲህ ቶፊቅ እህቴ ነሽ ብሎሽ አክስት ላርግሽ ነው ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። እና ሶፊቲ አንቺ ቶፊቅን መበቀያ የምትችዪው ፉፉን ስታገቢ ብቻ ነው። ማግባት ደግሞ ለእኛ ለሶሻል ሚዲያ ለጫወታ ሳይሆን በቁም ነገር ኒካ አስርሽ ቶፊቅ ረስትሽ ፉፉን ከልብሽ ወደሹ አክብርሹ እንድታገቢ መልካም ምኞታችን ነው። ፉፉን ድጋሚ እንዳይጎዳ፣ አንቺም ድጋሚ እንዳትጎጂ እና ሁለታችሁም ያሳለፋችሁት መንገድ በጣም የሚያስተምራችሁና እርስ በራስ የምትደጋገፉት እንጂ በእርስ በራሳችሁ ላይ የምትጫወቱ የምትቀልዱት አይደለም። በተለይ ፉፉ አንቴ ወንድ ነክ፣ ሁሉም ነገር በቃ አላውቅም። አስታውሌ ታውቃለህ ካሳለፍኮ ህይወት እና አሁን ያለህበት ሁኔታ ነጌ ትላንት ያሳለፍኮ ነጌ እንዲመጣብክ እንዳታደርግ ባህላልና በስርዓቱ አግብተህ ህይወትህን ኑር። ከዚህ በኋላ ልጅነት እኮ እየሄደ እንጂ ተመልሶ አይመጣም፣ ጊዜ ይሄዳል። እና የማይሆኑ ቀልድና ጫወታ ፕራንክ እያላችሁ የማይሆኑ ቀልድን ስታበዙ በመካከላችሁ ጥላቻ፣ መራራቅ እና ማሰላቻት የማይቀር ነው። ስለዚህ በዚህ ውዴታችሁ ፍቅራችሁ መካከል ያው ሀላል ብታደርጉ አሪፍ ነው ብዬ እንደ ተመልካች ወ እንደ እህት ይመክራቸዋለሁ ማለት ነው። ቶፊቅ አንተም ደግሞ አይዞ እንዳትደነገጥ። ልጅ ጸጋ ነው፣ ልጅ ስጦታ ነው። ግን ልጅ በሀላል ሲሆን ነው። ልጅ በሀላል አግብትሀት ቢሆን ኖሮ በጣም ደስ ነበረ። ግን ከሀላል ወይም ደግሞ ከኒካ በፊት የሚወለድ ልጅ አባቱ ብትሆን እንኳን ሀራም ልጅ ነው እና እሱን እንዳትረሳ እና እንደዛ እንላችኋለሁ። ለዛሬ እጀላችሁ ይህን ይመስል ነበረ። ከተማቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉን። ቤተሰብ ወዳችኋለሁ።